ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደና ናችሁ? እግዚአብሔር ይመስገን ደና ነኝ። ኖላዊ ድራማ እንግዲህ ተለቀልኝ። አባ ኖላዊ ከቤት ሊወጡ ሲል አና ትመጣለች እና አናም አባዬ ልትሄድ ነው ስትለው፣ ከዛ በዚህ ሰዓት እንዴት መጣሽ ሲሉ አናም አንተ ነፍቀኸኝ ነው አትለዋለች አባ ኖላዊም አይ እኔ እንኳ አውቅ ያለው ማን ነው ስሙ፣ መጥቶ ነበረ ሲጠይቀኝ የሆነ ነገር እንደሆንሽ ገብቶኛል፣ እያሏት ነበረ። ሀናማን መጥቶ ነበረ እዚህ እያለችው ያለ አባኖላዊም ያነ ማን ነበረ ደላሎ ነዋ ይላታ ላይ ሀናም ታረቀ የመጥቶ ነበር አይደል ትለዋለች። አባኖላዊም አዎ መጥቶ ነበር አንቺ ግን ምን ሁነሻል? ይላታ ላይ ሀናም አሴርን ልጠይቅ እጅ የነበረ ስለ ደከመኝ አረፍ ልበል ብዬ ነው የመጠወት ትለዋለች። አባን ለወይም ወይም አሴርን አገኘሽው? ሲሏተኝ ሀናም አዋግቸዋለሁ። እና እንዴት ነው የት ነው? ሲሏተኝ ሀናም ለጊዜው ታስሮ ነው ያለው ግን በቅርቡ ይፈታል ብለዋል ትለዋለች። አባነው ለወይም ወይም መች አጠሁት ይህ ይህ እጁ አንድ ቀን የሚያጠፋው አንድ ቀን እንደሚያጠፋው አውቃለሁ እያሉ ነበረ። ሀናም ይፈታል፣ ፖሊሶቹም ሰላሳ ሺህ ብር ካሳሳችሁ ይፈታል ብለው እናንትነዋለች። አባን ወላም ጭራሽ ሰላሳ ሺህ ብር ቀልድ ነው እንዴ? ይሏታለኝ ሀናም አባ ለአንተ መታከም ያጠራቀምኩት አለ ያጠራቀምኩት ገንዘብ አለ እሱን አስይዤ ላስፈታው አስቤ ያለው ትለዋለች። አባ ነው ለወይም እውነትሽ ነው ሀኒዬ የዚሏደኝ ሀናማ ማው አባ አንተስ ምን ትላለ? ትለዋለች። አባ ነው ለወይም እኔ በሆንም ይህንኑ ነው የማደርገው ሀንዬ፣ ሂጅን አስፈችው የእኔ ህክምና ቀስ ብሎ ይደርሳል። አሏተኝ ሀናም አባዬ ይህንኑ እንደምትለኝ ያውቅ ነበር። ነገ ውኑ ህጅስ ነው ህጅ የማስፈተው ትለዋለች። አባ ኑረዓለም ግን ድጋሚ ከዝች ቤት ድርሽ እንዳይነገር ይሏታለኝ ሀናም ማለት ለምን አባዬ እያለች ትጠይቀዋለች። አባ ኑረዓለም እኔ ቃሉን የሚበላ ሰው አልወድም፣ ያሉት ከሚጠፋ የወለዱት ይጥፋ ይላል የሀገሬ ሰው ይለዋት አለኝ ተናደዋለኝ። ሀናም አባዬ ነገር እኮ አንተ እንዳሰብከው አይደለም ትለዋለች። አባ ነው ለም ተይባክሽ ተይባክሽ ደግሞ አልሰረቅም ደግሞ አልሰርቅም እያለ እየሰረቀ ቃሉን የሚበላ የምታደርገውን አድርግና አስፈታችው። ከዚህ በኋላ ግን ከዚች ቤት ድርሽ እንዳይል ይለዋታለኝ። ሀናም አባ ሀናም አባ ቆይ አሴር እንዴት እንደታሰረ ላስረዳ ስትለው፣ አባ ነው ላይም ተኝ እባክሽ። ድሮም እኔ ሰው መስሎኝ ነው ያመንኩት ብለው ከቤት ወጥተው ይሄዳሉ። ተናደው እንግዲህ ከዛ ፍቅር ለአሴር ምግብ ይዛት ይሄድና እንዴ ፍቅር የታሰረን በቀን ሁለት ጊዜ መጠየቅ ይቻላል እንዴ ይላታለኝ። ፍቅርም እችግር አለው ትላለች። አሴርም አባትሽ ካየሽ አንቆ ነው የሚገልሽ ይላታል። ፍቅሩም ፍቅርም ማለት ነው እሱ በዚህ ገንዘብ ካገኘ ከቤት ምን ይሰራል፣ ይልቅ የሚበላም ጥችላለሁ ትለዋለች አሴር እያደረግሽ እንዲላለው ነገር አባትሽ ቢሰማ ጥሩ አይመጣም፣ ይላታለኝ። ፍቅርም እንደ ነገርኩ እኮ እሱ በዚህ ሰዓት ቁማር ቤት እየተጫወተ ነው የሚሆነው። ምግቡን ከሰጠችው በኋላም ምን ትተክዛለችና ምን ሆነሽ ነው አከዘሻል ሲላተኝ፣ ፍቅርም መዝገቡ ይቅርታ በጣም ስትለው፣ ለምን ነው ይቅርታ የምትጠይቂኝ ይላታል። ፍቅርም ነገር ኳት እኮ ትለዋለች። ምኖ ሲላት፣ ለሀና እንዳትነገት ያልኸኝን ነገር ነግሬያታለሁ። የፖሊሶቹ ሲላት፣ አሁን ምንድን ነው የደበቅሽኝ ነገር አለ ብላ ስትጨቀጭቀኝ ነገር ኳት ትለዋለች። አሴርም ምንድን ነው ያደረግሽው? ይሎ ሲቆጣት፣ ይቅርታ ልሁ አይደለ ትለዋለች። አሴርም ሀና እኔን ለማስፈታት ጣጣ ውስጥ እንዳትገባ ብዬ እኮ ነው ይላታለች። ከዛ ይበዚህ እንዳለ ሀና ለፍቅር ትደውልላትና ለአሴር አስዙ የተባለውን ገንዘብ ነገ እናንተ ሰፈር ይዤ እመጣለሁ ይመችሻል እንገናኝ ስትላት ፍቅር ምን እውነትሽ ነው አሁን እኮ ምግብ አድርሼለት እንደ ነገርኩ ስነግረው ለምን ነገርሻት እያለኝ ነበረ ትላታለች ሀናም እውነቴን ነው ለምን ስትላተኝ ፍቅርም ሀና እኔን ለማስፈታት ሌላ ጣጣ ውስጥ ትገባለች እያለ ትላታለች አናም ዝም በይው እባክሽ ጧት ተደውልልሻለሁ ተባብለ ተባብለው ይለያያሉ ከዛ ምን ምናሴ ተኝቶ እያለ እናቱ ገብታ ምን ነው በጊዜ ትመተኛት? ስትለው ምናሴም ትንሽ ስለ ደከመኝ አረፍ ልበል ብዬ እኮ ነው ይላታል። እናትም ምን ነው አመመህ እንዴት? ስትለው አረ ምናሴም እንዳላመመው ይነግራታል። እናት ግን እንዴት አልተኛችሁም? ሲላት እነሱ ለምን እንዳልተኙ ስጠይቃት እናትም ሰላም ምኝታ ምኝታ ክፍሏ ገብታለች። እኔ ደግሞ የሆነ ነገር ላዋራህ ብዬ ነው የመጣሁ ትለዋለች። ምናሴም ምንድን ነው ማየ ሲል እናትም ሀና ምን ሆና ነው ያልመጣችው ትለዋለች። ምናሴም ትንሽ ደክማት መሰለኝ፣ ለዛ ነው ያልመጣችሁ፣ ይላታል። እናትም የት ነው የሄዳችሁት የት ነው የሄዳችሁ የነበረው ትለዋለች። ምናሴም ሀና ከዚህ ስትመጣ አባቷን የሚንከባከብላት ልጅ ነበረ እና እሱ ታስሮ እሱን ለመጠየቅ ደን ነበር ስትል፣ እናትም ምን እንዴት ስትለው፣ ምናሴም እንጃማዬ ልጁን ጠይቀን ስንመለስ ደክሞኛል፣ ቤት ትንሽ አረፍ ልበል ብላ መጣን የሄደ ትንሽ አረፍ ብዬ ልምጣ ብላ ነው የሄደችው ትለዋ ይላታለች። እናትም ልጁ ትልቅ ልጁ ትልቅ ወንጀል ነው እንዴ የሰራው? ስትለው ምናሴም አላወቅኩም፣ ግን ለማስወጣት 30 ሺህ ብር አስዙ እንደተባለ እህቱ ነግራን ነግራናለች ይላታል። እናትም እና ቤተሰቦቹ የተጠየቀውን ገንዘብ ካፈሉ እያለችው ነበረ። ምናሴም ልጁ ቤተሰብ ያለው አይመስለኝም፣ አና ግን መክፈል አለብኝ ስትል ነበረ ይላታል። እናትም ይህን ያህል ከልጁ ጋር የቀረበ ዝምድና አላቸው ማለት ነው? ትለዋለች። ምናሴም ዝምድና እንኳን እያላቸው አይመስለኝም። ልጁ ለሀና ባለውለታዋ መሰለኝ ይላታለኝ እናትም በቃ እንደዚያ ከሆነ እኔ ለሀና ገንዘቡን እሰጣትና ከፍላ ታስፈተዋለች ትላለች ምናሴም የእውነት እማዬ ሲላት እናትም አዎ ሀና የቤተሰባችን አባልናት ችግሯ ችግራችን ነው ስትለው ምናሴም እማዬ እኔ እኮ ልጠይቅሽ ነበር ግን ፈራውሽ ይላታል እናትም በቃተኛ ጠዋት ገንዘቡን ሰጣትና ሄዳ ታስፈተዋለች ትላለች ወይዘሮም ይላት እንግዲህ ከዚህ ላይ በቃ ምንም ግን አንዳንድ ጊዜ ልብ የሚያደሙ ቃላት ብትናገራትም ለዚህ ጊዜ ግን ጥሩ ጥሩነቷን አሳይታለች። ነው፣ በጣም ነው ደስ የሚለው። አንዳንድ ጊዜ ሰው በችግር ጊዜ ሲደርስ፣ አሴርም እንግዲህ ሆን ላባኖ ለመታከሚያ ብሎ ነው ከእንጀራ አባቱ ጋር ሰጣ ገባ ውስጥ የገባው። ከዚያ ሀናና ፍቅር በቀጠሯቸው መሰረት ይገናኛሉ። ፍቅር ቆየሽብኝ፣ ፍቅር ቆየሁብሽ ደ ስትላት ሀና ማው ምን ነው በሰላም ነው ትትላታለች። ፍቅርም አባቷ ከቤት ካልወጣ መውጣት እንደማትችል ትነግራታለች። ሀና ሙ ፍቅር በጠዋት በጠዋቱ አስቸገርኩሽ በጣም ይቅርታ እየተባብለውም ከዛ ይሄዳሉ። የውሃናን በጠዋት ስለመጣች እንግዲህ እስከ ሁለት ሰዓት ድረስ ፖሊስ ጣቢያ እስከሚ ፖሊሶች እስከሚገቡ ድረስ ቁጭ ብለው እንደሚጠብቁ ተያይዘው ይሄዳሉ። ከዛ ይህ በዚህ እንዳለ ደግሞ ኤልያስ ከሀና በአባቴ ልብ ውስጥ ያለው በአባቴ ልብ ውስጥ ቦታ ያለው ሰው በእኔ ልብ ውስጥ ቦታ አለው አለችኝ እያለ ለታረቀኝ ነገሯ። ታረቀኝም ወደዋ ስቁ ታዲያ ግን ይሄ ግንኙነት አላቸው ማለት ነው። እንዲህ ይለዋለኝ የውም ኤልያስ ከሀና እንትናንት አሴርንና ሀናን እንግዲህ ፍቅር ግንኙነት አላቸው ብሎ ነው የሚያስበው። ኤልያስ እሺ እሱን ተው። በዚህ ሰዓት በዚህ ሰዓት ለአባቷ የሕክምና ገንዘብ እያስፈለገ ገንዘቡን አውጥቶ ለጀሮ መስጠት ማለት ምን ማለት ነው እያለ በጣም ይናደድ ነበረ። ታረቀኝም አባቴ አንተማ ጤነኛ አትመስለኝም ይለዋለኝ። ኤልያስም ተወኝ ባክህ አንተም ቢሆን ከኔ ይልቅ ለሱ ነው የምታደለው ይለዋል። ታረቀኝም ተረጋጋ ይለዋል። ከዛ ሄዳያስን ብረጋጋ ባልረጋጋ ምን አመጣለው እያለ በጣም ተበሳጭቶ ነበረ። ከደሴ የመጣሁት ከምጠለው ሀገር ወደ ደሴ የምጠለውን ሀገር ድጋሚ የረገጥኩት በሀና ምክንያት ነው እያለም በጣም ያዝን ነበረ። ከዛ ሀናም አሴርን ከስር ታስፈተዋለች። ከዛ ሀናም ምንም ሳትት ነው የገባኸው ስትለው፣ አሴርም ዝም ብለው እኮ ነው አፋፍ ሰው ነው ያስገቡ ይላታል። ሀናም ከዚህም ሆነ ትቀልዳለህ ትለዋለች። አሴርም እየቀለድኩ አይደለም፣ ለነገሩ ምን የሚያዛለኝ ብለች ነው። አንቺ ግን ገንዘቡን ከየት አምጥተሽ ነው የሰጠሽኝ ይላታለኝ። ሀናም የምትጠይቀው ልሰጠኝ ነው ትለዋለች። አሴርም እየቀለድ እየቀለድኩሽ አይደለም ሀናም ላባዬ ብዬ ያጠራቀምኩት ገንዘብ ከእሷን ስቸ ነው የከፈለው ሁሌ ትለዋለች። አሴርም አሰሬ ሰጠችን ያችን ገንዘብ እንዳይሆን ይላታል። ሀናም አዎ ስትለው አሴር ሀና እንደዚህ ማድረግ አልነበረብሽም እስር ቤት እኮ ለኔ ቤቴ ነው ይላታል። ሀናም አሴር አንተ ወንድሜ ነህ ከወንድሜም በላይ ባለ ውለቴ ነህ ውለታህ አለብኝ አባዬን ትለዋለች። ው አባቷን እኔ ስራ ምጠየው መሄደው አንተ ስላለ ነው ትለዋለች። ከዛ ሀናም አሁን ችግሩ እሱ አይደለም ስትለው፣ አሴርም ደግሞ ሌላ ምን ችግር ተፈጠረ ይላት። ለሀናም አባዬ የታሰርከው ሰርቀ ስለመሰለው አባዬ አንተ ታቀዋለህና ልቡ በጣም የተሰበረ ትለዋለች። አሴርም ምን ይሻላል እግራቸው ስር ድፍት ብዬ ይቅርታ ጠይቃቸዋለሁ እያለ ነበረ። እና ለዛሬ ይሄን ይመስላል። ላይክ አድርጉኝ፣ እናመሰግናለን። ላይክ ሰብስክራይብ አድርጉኝ። ለነበረን ቆይታ አመሰግናለሁ።